ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የግንቦት 14 ቀን 2017 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን እናስደምጣችኋለን። የአማራ ህዝብ የተከፈተበትን ዘረፈጅ ጦርነት የአማራ ፋኖ በአራቱም አቅጣጫ ሲመክት አድሯል በጎንደር በጎጃም በሸዋና በወሎ ቤተ አማራ ጠቅላይ ግዛቶች የተካሄዱ አውደ ውጊያዎችን በዝርዝር ተመልክተናችሁ አልተሰሙታላችሁም ጌታቸው ረዳ አሁንም ድረስ አልውጣላቸው ያለውን አንድ ቁጭት ትናንት ተንፍሰውታል የወልቃይት ጠለምትና ራያን የአማራ አስተዳደሮች ሳላፈርስ አዲስ አበባ መግባት አሁንም ያንገበግበኛል ብለዋል በነ ኮሎኔል ደመቀ ዘውዱ የሚመራውን ጊዜያዊ አስተዳደር ለማፍረስ ጸሎትን ቢሆን ማድረግ ነበረብኝ የሚሉት አቶ ጌታቸው ሌላም የተናገሩት ኑዛዜ አለም። ኑዛዜያቸው ምንድን ነው? በወልቃይት ጠገዴ ሰቲት ሁመራ ዞን ጊዜያዊ አስተዳደር የሰጠው ምላሽ ምን ይመስላል የሚለውን ጨምሮ ዜናችን በዝርዝር ያስደምጣችኋል። ጉድ ሳይሰማ መስከረም አይጠባም ይባላል። ወዲህ ደግሞ ንጉስሽ ሕፃን የሆነ አንቺ አገር ሆይ ወዮልሽ ሲል መጽሐፍ ቅዱስን ማሳስበ ይሰጣል። የብልጽግናው ሊቀመንበር ወደ ጠፈር ይሄዳለሁ ብለው ከ2.7 ቢሊዮን ብር በላይ መክፈላቸው ተነግሯል። በዚህ ጉዳይ የተሰጠውን አስተያየትና የመረጃውን ትክክለኛነት አጣርተን አሰናርተነዋል እናስደምጣችኋለን። በዓለም አቀፉ መረጃችን ደግሞ በነጩ ቤተ መንግስት ከትራምፕ ጋር የተፋጠጡትን ራማፎዛን በተመለከተ የተሰማውን መረጃ እናጋራችኋለን። የትራምፕ ቅሌት በጋድ የተገለጠበት ነበር በተባለው በሁለቱ መሪዎች ውይይት ላይ ምን ነጥብ ተነሳ? ከዚህ ጋር በተያያዘ የሮበርት ሙጋቤ ስም ከዓመታት በኋላ ለምን ታወሰ? በዜናችን የምናስደምጣችሁ ሌላው መረጃችን ነው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን የምናቀርባቸው መረጃዎች ከዚህ ሰዓት ጀምሮ በዝርዝር መደመጥ ይጀምራሉ። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባዎቹ እናመራለን። በቅድሚያም የምንመለከተው የሸዋ ጠቅላይ ግዛት ተጋድሎና ውጤቶችን ይሆናል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ያለፉትን ከሀያ ቀናት በላይ በብርቱ ውጊያ ላይ ተሳትፈው አስደናቂ ድል የተጎናጸፉ የንስር ቶርዋሪ ሻለቃ አባላትን ምስጋናና እውቅና ሰጥቷቸዋል። የዙ ዋና አዛዥ አርበኛ መከተው ማሞ በእውቅና ፕሮግራሙ ላይ ተገኝቶ እናንተ ማለት የሸንቁጥ አልጋ ወራሾች፣ የነገዋ ኢትዮጵያ ተስፋዎች ናችሁ። ይህ ሽልማት ከሸዋ ህዝብ የተበረከተ የደማችሁና የላባችሁ ስጦታ ነው ሲል አዲስ ድሽቃ ሸልሟቸዋል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ዋና ጦር አዛዥ አርበኛ መከተ ማሙ ለዙት ወርዋሬ ንስር ሻለቃ አዲስ የዲሽ ቃሰጦታ ማበርከቱን ለጣና ቴሌቪዥን የገለጸው የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ነው። በአርበኛ መከተ ማሙ የጀግና ሽልማት የተበረከተለትን ንስር ሻለቃን የኮሩ ሚዲያና ኮሚኒኬሽን ሲገልጻት ልክ እንደ ንስሩ እየከነፈች በሁሉም የሸዋ አውራጃዎች ጠላት ባለበት ሁሉ ድንገት እየደረሰች አይቀጡ ቅጣት እየቀጣች ትገኛለች። ዝነኛዋ ንስር ሻለቃ በሸዋ ሰማይ ላይ ከፍ ብላ በመብረር የሚሰጣትን ማናቸውንም ምድራዊ ግዳጅ በመቀበል የምትፈጽም እንደ ወርቅ ተፈትና ያለፈች የጠራ የጀግኖች ስብስብ ያለባት ሻለቃ ነች ብሏታል። የዘጋጀውን ሽልማት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ምክትል ጦር አዛዥ ኮሎኔል ማንንገረው መለሰ ለንስር ሻለቃዋና አዛዥ አርበኛ ለማስማማውና ለሻለቋ ዋና ዘመቻ መምሪያ ኃላፊ ለአርበኛ ዳዊት አድማሱ በጋራ በመሆን በሰራዊቱ ፊት ማበረከታቸውን የገለጸው ሚዲያና ኮሚኒኬሽን ክፍሉ የሻለቃው አባላትን በተደረገላቸው የማበረታቻ ሽልማት የተደሰቱ ሲሆን በቀጣይ የሚሰጠንን ማንኛውም ወታደራዊ ግዳጅ በመቀበል በሁሉም የሸዋ ቀጠና እንደ ንስር በመብረር ለመወጣት ያላቸውን ቁርጠኝነትና የተሰጣቸውን የአደራ ቃል በታማኝነት ለማስቀጠል ቃል ገብተዋል ሲል ለጣና ቴሌቭዥን ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሁለቱ ኮሮች በቅንጅት ከባድ ውጊያ ሲያካሄዱ መዋላቸውን የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን መምሪ ኃላፊው አርበኛ የድነቃቸው ማሙዬ ተናግረዋል። አርበኛ የድነቃቸው የተጋርለውን ዝርዝር መረጃ ሲናገርም፣ አመሰግናለሁ። የአማራፋን ነው ሸዋ ጠቅላይ ግዛትዝ አጼ አምደ ጽዮን ኮር ኮሚኒኬሽን ክፍል ነው። እንግዲህ ዛሬ ግንቦት 14 2017 ዓ ጥላት መነሻውን መንዝማማ ሞላሌ ከተማ ያደረገ የጥላት ኃይል ወደ መንዝላለው ወገሬ ከተማ እንቅስቃሴ ለማድረግ ሞክረዋል። በዛ አውደ ውጊያ የአማራ ፋኖ ሸዋ ጠቅላይ ግዛትዝ አጼ አምደጽዮን ኮር እንደሁም የማህመድ ቢሆኔ ኮር የጋራ ጥብረት የታየበት አውደ ውጊያ በጋራ እየተካሄዱ ይገኛሉ። እንግዲህ ከንጋቱ 12 ሰዓት የጀመረው አውደ ውጊያ ጥላት በሶስት ግንባር ወደ ወገሬ ከተማ ያቀና ሲሆን በዛው አውደ ውጊያ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የምኒሊክ ክፍለ ጦር እንዲሁም የራምቦ ክፍለ ጦር ሶስተኛ ሻለቃና የመሀመድ ቢሆኔ ኮር እስቴጎማ ተራራ ክፍለ ጦር የብሩኬ ደምሴ ብርጌድ በጋራ አውደ ውጊያ እያካሄዱ ይገኛሉ። እንግዲህ ዝርዝር ቦታዎችን ያልጠቀስ ነው ውጊያው እየተካሄደ ስለሆነ አጠቃላይ ያሉትን ዝርዝር መረጃዎች ከሰዓት ይዘን የምንመለስ ይሆናል። የአማራ ፋኖ ሸዋ ጠቅላይ ግዛትስ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል አመሰግናለሁ በማለት ለጣና ቴሌቪዥን ገልጿል። ወደ ተከታዩ መረጃችን አለፍን። የወልቃይት አስተዳደርን ሳላፈርሰው መምጣቴ ይቆጨኛል፣ ጌታቸው ረዳ። ጌታቸው ረዳም በትግራይ ጊዜው አስተዳደር የፕሬዚዳንትነት ዘመናቸው ከሚቆጩባቸው ድክመቶቻቸው መካከል ቀዳሚውና ዋናው የወልቃይት ጠገዴ ጠለምትና ራይ አስተዳደርን ባለማፍረሳቸው መሆኑን በቁጭት ተናግረዋል። አቶ ጌታቸው ትናንት በብልጽግናው ሚዲያዎች ባደረጉት ቃለ ምልልስ ላይ እንደተናገሩት የወልቃይት አስተዳደርን ሳላፈርስ ከትግራይ መውጣቴ ይቆጭኛል፣ በጉልበትም በልመናም ሆነ በጸሎትም ቢሆን ያንን አስተዳደር አፍርሼ ነበር መምጣት የነበረብኝ ብለዋል። ተፈናቃይን መመለስ እንዳንችል ያደረገን የወልቃይት ጠገድ የጠለምትና የራያ ጊዜያዊ አስተዳደር ነው ብለው የሚያምኑት አቶ ጌታቸው በተለይም ከብልጽግናው ሊቀመንበር ጋር ካላቸው የቀረበ ግንኙነት የተነሳ ለምነውም ቢሆን ጊዜያዊ አስተዳደሮቹን ማፍረስ ይገባቸው እንደነበር በብስጭት ገልጸዋል። አስቀድሞም ቢሆን የወልቃይት ጠለምትና ራያ የአማራ ታሪካዊ ግዛቶችንና ማንነቶችን በተመለከተ በፕሪቶሪያው ድርድር ላይ ከብልጽግና በኩል ሳይነሳ ሊታለፍ እንደነበር የገለጹት አቶ ጌታቸው የማይሆኑ ሰዎች ናቸው፣ የታለፈውን አጀንዳ ወደ ኋላ ጎትተው ድርድሩንም ያዘገዩብን በማለት በቃለ ምልልሳቸው ላይ ተናግረዋል። በዚህ ንግግራቸው ላይ የአማራ ርስቶችን በተመለከተ ከአጀንዳ ውጭ በድርድሩ እንዲገባ ያደረጉ የብልጽግና ሰዎች የራሳቸውን ደጋፊ ለማስደሰት ያሰቡት ነው ይሉና፣ በብልጽግናው ሊቀመንበርና በአሁኑ አለቃቸው ጣልቃ ገብነት ጉዳዩ ለዝቦ እንዲካተት መደረጉን ገልጸዋል። በአቶ ጌታቸው ንግግር ላይ መረዳት የሚቻለው ደቡብ አፍሪካ ላይ በነበረው ድርድር ከብልጽግና የተወከሉት ዋና ተደራዳሪዎች አቶ ሬድዋንና ዶክተር ጌዲዮን ጢሞቴዎስ የወልቃይት ጠለምትና ራያን ጉዳይ ሳያነሱት አልፈውት እንደነበርና ሌላ ተወካይ ምናልባትም ዶክተር ጌታቸው ጀንበር በአጀንዳነት እንዲህ ያዘግይተው በመጠየቃቸው ነው ጉዳዩ ወደ ጠረጴዛ የቀረበው። ይህንን ሐቅ አቶ ሬድዋን ሁሴንም ቢሆን የሚስማሙበት መሆናቸውን በትናንት ምሽቱ ቃለ ምልልሳቸው ላይ ተናግረውታል። የአቶ ጌታቸውን የአማራ ርስቶችን ማፍረስና የትግራይ አስተዳደርን አለመተካት ቁጭት በመጠኑም ቢሆን አቶ ሬድዋን ሁሴን እንደሚጋሩት ተናግረዋል። ሀሳባቸውን ሲያብራሩ፣ ማስቀድመን የጠለምትና የራያን አስተዳደር አፍርሰን ተፈናቃዮችን መልሰን ልናሰፍር ተስማምተን ነበር። በስምምነታችን መሠረት ወደ ትግበራ ልንገባ ስንል ሚሊሻውም እንዲገባ ጠየቁን ግድ የለም ይግባ ስንላቸው ጭራሽ ሰራዊታችንም ከነትጥቁ ይግባ ብለው ሲጠይቁን ነው ያስቀረ ነው እንጂ በራያና በጠለም ተፈናቃዮች ልንመልስ ዝግጅትም እቅድም ነበረን ብለዋል አቶ ጌታቸው ለምኝም ሆነ ጸልይ፣ አስተዳደሩን ማፍረስ ነበረብኝ ከሚለው ንግግራቸው መረዳት የሚቻለው የብልጽግናው ሊቀመንበር የጠየቁትን ሁሉ ሊያደርጉላቸው ቃል ገብተውላቸው እንደነበርና ባይሆን መጸለዩ ላይ ድክመት በማሳየታቸው ጸጸት እንደተሰማቸው መደበቅ የፈለጉ አይመስሉም። አቶ ጌታቸው ከዚህ ቀደም በአንድ ሚዲያ ላይ ቀርበው ባደረጉት ቃለ ምልልስ ጠለምትና ራያ ላይ በተፈናቃይ ስም ሚሊሻ ልናሰፍር ስንፈልግ እንቅፋት ሆኖ ያደናቀፈን የደብረ ጽዮን ቡድን ነው ብለው መናገራቸው አይዘነጋም። ከትናንቱ የአቶ ጌታቸውና የአቶ ሬድዋን ንግግር ላይ በተደጋጋሚ የተነሳ እንደ ሃሳብ ዓለም መጀመሪያ ጠለምትና ራያ ያለውን

በዚህ ጉዳይ አስተያየታቸውን የሰጡ የፖለቲካ ተንታኞች ውልቃይትን የብልጽግና መንግስት የመጫወቻ ካርድ አድርጎ ማቆየት ነው የፈለገው። ህወሓት በውልቃይት ያልተገደበ ፍላጎት አለው። ውልቃይትን ለማግኘት ደግሞ ክፈል የተባለውን ሁሉ ይከፍላል። ነገር ግን አስቀድሞ ዋስትና ይፈልጋል። ለዚህ ደግሞ መጀመሪያ ራያና ጠለምትን በመስጠት የሱዳን አዋሳኝ የሆነችውን ውልቃይትን በጉጉት እንዲጠብቅ፣ የታዘዘውን ሁሉ እንዲፈጽም የሚገደድበት ካርድ ናት። ወዲህ ደግሞ የአማራ ህዝብ የራሱን ማንነትና ርስት እንዲመለስለት የብልጽግናን መንግስት ደጅ ለመጥናት ወልቃይት ማስተማመኛ መጫወቻ ሁና ትጠቅመዋለች፣ ይላሉ። ህወሓት ነገ አገኛታለሁ እያለ አማራው ደግሞ ነገ እንዳትወሰድብኝ እያለ ሁለቱም ለብልጽግና አገዛዝ ፖለቲካዊ አገልጋይ እንዲሆኑለት የሚያጫውታቸው በወልቃይት መሆኑን ተንታኙ ተናግረዋል። ወደ ቀጣዩ መረጃችን ስናመራ የብልጽግናው ሊቀመንበር የሚመለከት መረጃ እናገኛለን። የብልጽግናው ሊቀመንበር ከ10 እስከ 50 ሚሊዮን ዶላር ከፍለው ጠፈርን ሊጎበኙ ነው ሲል መሰረት ሚዲያ ዘግቧል። ታማኝ መረጃዎችን በማጋራት የሚታወቀው የሚዲያ ትናንት አመሻሽ ላይ አገኘሁት ብሎ ባሰራጨው ዘገባው የብልጽግናው ሊቀመንበር ጠፈርን ለመጎብኘት መመዝገባቸውንና መጠኑ ያልተገለጸ ገንዘብ መክፈላቸውን መረጃው ደርሶኛል ብሏል። የብልጽግናው ሊቀመንበር ጠፈርን የሚጎበኙ ከሆነ በመሪዎች ታሪክ የመጀመሪያው ይሆናሉ ብሏል። መረጃው አክሎም በሰባት ዓመት የመሪነት ዘመናቸው ከ1.8 ሚሊዮን በላይ ሕዝብ በጦርነት ያስጨረሱት የአገር መሪ ጠፈር ላይ ሆነው ለዓለም ሕዝብ የሰላም መልእክት ያስተላልፋሉ ሲል ዘግቧል። የብልጽግናው ሚኒስተሮች ምክር ቤት ሰብሳቢና የጦር ኃይሎች ዋና አዛዥ አብይ አህመድ ጠፈርን የሚጎበኙ ከሆነ ለጉብኝታቸው ከ15 እስከ 18 ሚሊዮን ዶላር የሚከፍሉ ሲሆን ለ12 ቀናትም ቆይታ እንደሚያደርጉ ይጠበቃል። ጣና ቴሌቪዥን የጠፈር ጉብኝትን ወጪ በተመለከተ ባደረገው መጠነኛ ዳሰሳ በመሪዎች ደረጃ የሚደረግ ጉብኝት በትንሹ 15 ሚሊዮን ዶላር ክፍያ የሚያስከፍል ሲሆን፣ ሌሎች የክፍያ ፓኬጆችም አሉት። ከክፍያ ፓኬጆቹ መረዳት እንደሚቻለው የብልጽግናው ሊቀመንበር የቱሪዝም ጉብኝት ሊያደርጉ እንደሚችሉ ስለሚጠበቅ 20 ሚሊዮን ዶላር ማለትም ከ2.7 ቢሊየን ብር በላይ ሊከፍሉ እንደሚችሉ ያገኘ ነው የዋጋ ደረጃ ይገልጻል። የኢትዮጵያ ጤና ባለሙያዎች የደሞዝ ጥያቄ በማቅረባቸው ሙያቸውን በገንዘብ የቀየሩ ጥቅመኞች የሚል ስድብ እንዲሰደቡ ያደረገው የብልጽግናው አገዛዝ ከቀናት በፊት በ30 ሚሊዮን ብር ወጪ አየር ላይ በተበተነ የድሮን ርችት የሊቀመንበሩን ፎቶ ለሕዝብ እዩልኝ ብሎ ማሳየቱ ይታወሳል። ራሳቸው የብልጽግናው ሊቀመንበር ቢሆኑ አየሩ ላይ የእሳቸውን ፎቶ ሲመለከቱ እንደ ሕፃን ልጅ በደስታ ሲቦርቁ ታይተዋል። ከመሰረታዊ የህዝብ አገልግሎቶችና አምራች ተቋማት ግንባታ ይልቅ ለሕዝብ በማይጠቅም ነገር ግን እሳቸውን በሚያስደስቷቸው መጫወቻዎች ላይ ጊዜና ገንዘብ በማፍሰስ ከህዝብ ጋር እለ የተጋቡት የብልጽግናው ሊቀመንበር የእስካሁኑ አልበቃቸው ብሎ ጭራሽ የጠፈር ጉብኝት አደርጋለሁ፣ በዚህም በታሪክ የመጀመሪያው መሪ ሆናለሁ ብለው መነሳታቸውን ሚዲያው ዘግቧል። እሳቸው ለ12 ቀናት ቆይታ ለሚያደርጉበት የጠፈር ጉዞ ደግሞ ከ2.7 ቢሊዮን ብር በላይ ገንዘብ ወጪ ያደርጋሉ ማለት ነው። ይህ ገንዘብ ደግሞ አሁን ኢትዮጵያ ውስጥ ያለውን የጤና ባለሙያ ብዛትና የሚከፈላቸው ደሞዝ በአማካኝ 12 ሺህ ብር ነው ብለን ብናስብ የኢትዮጵያ የጤና ባለሙያዎች የአራት ወራት ደሞዝ ማለት ነው። ይህ ማለት የብልጽግናው ሊቀመንበር ከ50 ሺህ በላይ ምሁራንን የአራት ወር ሙሉ ወጪ በ12 ቀናት አየር ላይ በትነውት ደስታቸውን ያጣጥማሉ ማለት ነው። በዚህ ጉዳይ ለጣና ቴሌቪዥን አስተያየታቸውን የሰጡ አንድ ዲፕሎማት ሲናገሩ መረጃው እውነት ከሆነና ጠቅላይ ሚኒስተሩ እንደዚህ አይነት ውሳኔ የሚወስኑ ከሆነ ጓዶቻቸው እንደምንም አስገድደውም ቢሆን ጤንነታቸውን ሊያስመረምሯቸው ይገባል። አገር በዚህ አይነት አስተሳሰብ በተላበሰ ግለሰብ እጅ መሆኗ በራሱ የብልጽግናን ሰዎች ብቻ ሳይሆን የአገሪቱን ምሁራንም ለታሪካዊ ፍርድ የሚያጋለጥ ድርጊት ነው ብለዋል። ሌላው አስተያየት ሰጪ በበኩላቸው በኢትዮጵያ የሚኖረው መንግስት ሰራ የምሳ ሰዓቱን በቤተ አምልኮ በሚያሳልፍበት ዘመን፣ የጤና ባለሙያዎች አከራያቸውን ሽሽት ሆስፒታል በሚያድሩበት በዚህ ዘመን፣ የዩኒቨርሲቲ መምህራን ኪራይ መክፈል ተስኗቸው ከተማሪዎቻቸው ጋር ዶርም ተጋርተው በሚኖሩበት በዚህ በአሁኑ ዘመን፣ የአገሪቱ ጠቅላይ ሚኒስትር ይህን ውሳኔ ተግባራዊ የሚያደርጉ ከሆነ መጠየቅ ያለበት የህዝቡ ጤንነት ነው ሲሉ ተናግረዋል። በመጨረሻም ዓለም አቀፍ መረጃ እናስደምጣችኋለን። የአሜሪካው ፕሬዚዳንት በቤተ መንግስታቸው ሞላላ ቢሮ ኦቫል ኦፊስ ውስጥ የአገራት መሪዎችን እየጠሩ መዝለፉን ቀጥለውበታል። ከቀናት በፊት የዩክሬኑ ዘለንስኪን በቢሮቸው ጠርተው ካለባበሳቸው ጀምሮ በብዙ ጉዳዮች ዘልፈውና ተዘባብተው ማባረራቸው ይታወሳል። ትናንት ደግሞ የደቡብ አፍሪካውን ፕሬዚዳንት ሴሪያል ራማፎዛን ጠርተው ተመሳሳዩን ዘለፋ ለማድረግ ሞክረው የነበረ ቢሆንም ሊሳካላቸው አልቻለም። ዶናልድ ትራምፕ የደቡብ አፍሪካውን ፕሬዚዳንት ነጭ ደቡብ አፍሪካውያንን ታሳድዳለህ፣ ከንብረታቸው ታፈናቅላለህና የዘር ማጥፋት ወንጀልም ትፈጽማለህ የሚል ተደጋጋሚ ክስ ሲያቀርቡ ቆይተው ነበር። በዚህ ንግግራቸው ከደቡብ አፍሪካ የጠበቃቸው ምላሽ ያላስደሰታቸው የዋይት ሃውሱ ሰው በዋሽንግተን የሚገኘውን የደቡብ አፍሪካ ኤምባሲ እንዲዘጋና አምባሳደሩም ወደ አገሩ እንዲሄድ ማድረጋቸው አይዘነጋም። በዚህ ልክ መካረር ውስጥ ገብተው የቆዩት የደቡብ አፍሪካና የአሜሪካው ፕሬዚዳንቶች ትናንት በነጩ ቤተ መንግስት ሲገናኙ ራማፎዛ ሁለት ፕሮፌሽናል የጎልፍ ተጫዋቾችንና አንድ ነጭ የግብርና ሚኒስተርን ነበር ይዘው ይሄዱት። ትራምፕ በበኩላቸው ከእናንተ ሀገር ነጮች እንዴት እንደሚበደሉ የሚያሳይ ዶክመንታሪ ፊልም አለኝ እሱን ልጋብዘ ሲሉ ተከራክረዋል። በተለምዶ የአፍሪካ ፕሬዚዳንት የሚል የክብር ስም የሰጣቸው የደቡብ አፍሪካው ፕሬዚዳንት እኔ በማስተዳድረው ግዛቴ የትኛውም ዜጋ በቆዳ ቀለሙ ተለይቶ አልተበደለም፣ ካላመኑ እኔን ከበርቴ የአገሬን ፕሮፌሽናል ጎልፍ ተጫዋቾችንና የግብርና ሚኒስቴርን ሊያናግሩ ይችላሉ። እንዲያውም ጎልፍ ተጫዋቾቹ ከእኔ ይልቅ ለእርስዎ ይቀርባሉ፣ በማለት ነገራቸውን በቀልድ አዋዝተው አቅርበዋል። በምዕራባውያን ፖለቲከኞች የኤለን መስክ ምክትል የሚባሉትና የዓለምን ኢኮኖሚ እየበጠበጡ ያሉት ከበርቴው ትራምፕ በበኩላቸው አስቀድሞም ቢሆን ለግሳጤ ስለነበረ ራማ ፎዛን የጠሯቸው ተረጋግተው ሊያዳምጧቸው አልፈለጉም ነበር በሌላ ጊዜ በትንታኔ የምንመለስበት ሆኖ እዚህ ላይ የትራምፕ ፍላጎት ምንድን ነው የሚል ጥያቄ ሊነሳ ይችላል። ቀደም ሲል የዩክሬኑን ኮሜዲያን ፕሬዝዳንት የጠሯቸውና በዚያ መጠን አበሻቅጠው የሸኟቸው በዚያች ሀገር የሚገኝ ውድ ማዕድን ስላለ ያንን ሀብት በሕግ በታሰረ ስምምነት ስም ለመውረስ ነበር። በወቅቱ ሲናገሩም ለጦርነቱ ያበደርንን ገንዘብ እንሰርዝልህ፣ በምትኩ በምድርህ አዛዥና ናዛዥ እንሁን የሚል አስገዳጅ ሰነድ አዘጋጅተው እንደነበር አይዘነጋም። የዘለንስኪ በዚያ መጠን ተዋርደው መመለስ ሚኒስጥርም ስምምነቱን እንደማይቀበሉ በመናገራቸው መሆኑ በወቅቱ ዓለም ተመልክቶታል። የሴሪያል ራማፎዛን በተመለከተ ጉዳዩ ውስብስብ ቢሆንም ለዛሬው ግን ሁለት ነጥቦችን ብቻ እናነሳለን። የመጀመሪያው ነጥብ ራማፎዛ በአፍሪካ አህጉር እጅግ ተሰሚነት ያላቸው ፕሬዝዳንት በመሆናቸው የአፍሪካ ቻይናና የአፍሪካ ሩሲያን ግንኙነት እንዲያስተካክሉላቸው ምዕራባውያን በካሮት ስትራቴጂ የሚጠቀሙት ከበርቴውን ራማፎዛን ነው ኒክበርት የፕሬዚዳንት ከብሪክስ አባልነት ከመውጣት ጀምሮ የሩሲያና ቻይና ተጽዕኖ በአፍሪካ ምድር እየተስፋፋ መምጣቱ ምቾት ነስቷቸዋልና የእነዚህ ሁለት አገራትን ግንኙነት በተመለከተ የሎቢስት ተልዕኮ ለመስጠት ነው። ሁለተኛው ጉዳይ የእንግሊዝ ያልተቋረጠ ፍላጎት ነው። በ2009 አካባቢ በዚምባብዌ የተፈጠረውን ክስተት እናስታውሳለን። በዚያች ሀገር የነጭ ዚምባብዌ ዜጎች ከያዙት የተለጠጠ መሬት ላይ ፍትሃዊ ክፍፍል ይደረግ ብለው ሮበርት ሙጋቤ መወሰናቸውን ተከትሎ የማዕቀብ ናዳ በላይ በላያቸው ላይ ነበር የተደራረቡባቸው። በወቅቱ ይህን አካሄድ የተቃወሙት የቀድሞ የደቡብ አፍሪካው ፕሬዚዳንት ታቦ ኤምቤኪን በሐሰተኛ የሙስና ቅሌት በሚዲያ የተቀናጀ የስም ማጥፋት ዘመቻ ተከፍቶባቸው ከስልጣን እንዲወርዱ መደረጉ አይዘነጋም። ይህ የትራምፕና የሴሪያል ራማ ፎዛ ጉዳይም ያንኑ ክስተት ያስታወሰ ሆኗል። በሁለቱ መሪዎች ንግግር ላይ በርካቶችን ፈገግ ያሰኛቸው ንግግር ግን የሴሪያል ራማ ፎዛ ቀልድ ናት። ግዙፉ ሰው በትራምፕ ድርጊት በመበሳጨታቸው እኔ እንግዲህ እንደ ኳታሮች አውሮፕላን አልሰጥ ነገር የለኝ ብለው ሲናገሩ የነጩ ቤተ መንግስት፣ ቁጥር አንድ ሰው በበኩላቸው ቢኖርህና ብትሰጠኝ ይቀበል ነበር ብለው መልስ ሰጡ። ከትራምፕ ምላሽ ጀርባ ግን ተደፈርኩ የምትል ዲፕሎማሲያዊ ብስጭት ትታይ ነበር። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ ለሰዓቱ የተሰናደው የጣና ዜናችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።